ጳጳሱ፣ ቄሱ አገልጋይ ነው። ለራሱ ሊድን ለራሱ ሊድን የተሰጠውን ግዴታ ይወጣል። እኔን የመጠበቅ፣ የመባረክ፣ የመናዘዝ፣ ተምሮ የማስተማር፣ ተመራምሮ የመምራት ግዴታ አለበት። በዛ ግዴታው ስለምድንበት የሚያድነኝን ያን ሰው በሚወጣው ኃላፊነት ልክ አከብረዋለሁ። ኃላፊነቱን ከረገጠ ስሙን ይዞ ዘር ከቆጠረ ፖለቲካ ከተከተለ ገንዘብ ከሰበሰበ ህንፃ ሲዘርት ከኋለ ጳጳስ ጳጳስ አይደለም፣ ነጋዴ ነው። በስሙ የሚነግድ የእግዚአብሔርን በጎች የሚሸልት ከነፍሰ ገዳዮች እንዳንዱ ይቆጠራል። መጅሊስ ሲሆን ሲኖዶስ ይሁን ምን ይሁን በሆኑበት ቦታ ሆኖ መገኘት ነው፣ በስሙ መነገድ አይደለም። ስለዚህ የመጀመሪያው ከመከራችን የምንጣው በጭፍን ማንንም ምንንም አለመከተል ከእግዚአብሔር በስተቀር።